ሰበር መረጃ በቁጥጥር ስር ዋሉ። በጻዲቁ አባታችን በአቡነ ተክለ ሃይማኖት ስዕል ላይ ሲቀልድ ና ሲቀድ የነበረው ግለሰብ በቁጥጥር ስር ላይ መዋሉ ተሰምቷል። እንዳልካቸው ዘነበ የተባለው ግለሰብ ከዚህ ቀደም ፈጽሞታል ተብሎ በጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ እንደሚገኝ ተሰምቷል። በአሁኑ ወቅት ሰበር ዜና ተሰምቷል። ይህ ከጀርባ የምትመለከቱት ግለሰብ እንግዲህ በኦርቶዶክስ ቤተክርስቲያን እምነት ዘንድ እጅግ በጣም አስጠያፊ ነገር አድርጎ ነበር። በዚህ ምክንያት እንግዲህ ለብዙ ጊዜያት ሲፈለግ ነበር። ነገር ግን አሁን በተሰማው ዜና መሰረት በአሁኑ ወቅት ማለትም ዛሬ በ ቁጥጥር ስር እንደዋለ የተለያዩ ምንጮች እየተናገሩ ይገኛሉ። በዕድሜ ትንሹ መነኩሴ ቻችን ታዘዙ። በህይወት እያለ አባት ያለች ሰው በህይወት እያለሽ እናትሽ አለች። እናትሽን እያስቆጣሽ ቤተክርስቲያን አትምጪ። አባትን እያሳዘንክ ዕድሜ ያጥራል፣ እድልህ ይሰነካከላል። አኬ አስደናቂን መልእክት አስተላልፈው። ትኩረታችን ሁሌ እግዚአብሔር ይሰጣለን ይገባል። ኦኬ እግዚአብሔር ያልሰጠህ ላይ ትኩረት ባደረገ ቁጥር ከእግዚአብሔር ነው የምትርቀው። ሰንበት ትምህርት ቤት ያለው ፋርማሲ እንዳለ ሰው ነው። ሰንበት ትምህርት ቤት ያለ ሰው ዋናው ፋርማሲ ውስጥ ነው ያለው። ገና ሊታከም ከተሰለፈው እኩል አይደለም። ምክንያቱም ሰንበት ትምህርት ቤት ስትሆን እኔ እንደማቀው ኤርሚ ኤችዲም ስለ ራስዮት ታሪክ ሲናገር፣ ከዛ በኋላ የፊቱ የተሸፈነ ግን እኔ ያውቋል ጌታ ኢየሱስ ክርስቶስ መሆኑን ማለት ነው እና የተወዳጅ ቤተሰቦቻችን እንዴት ያላችሁ እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር ማድረጋችሁ እንዳይዘነጋም በቀጥታኛ ወደ ትንታኔዎቹ እናምራለን። ዛሬም ሰበር የሆኑ እጅግ ወቅታዊና አዲስ መረጃዎችን ይዤ መጥቻለሁ። ላይኩ ከአንድ ሺህ በላይ ያስፈልጓል። ስለዚህ ሁላችሁም ሼር ሼር ሼር አድርጎ ትብብራችሁን አሳዩ። ወደ መረጃችን በቀጥታ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 ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። እንግዲህ ዛሬም አዳዲስ መረጃዎችን ይዤ መጥቻለሁ። የአሮስ ሁለትን ሰብስክራይብ አድርጉ ሊንኩን ዲስክሪፕሽን ሊያስቀምጫለሁ። አንዳንድ ጉዳይ የመዘዝን በስፋት እዛ እያቀረብ እንገኛለን። ከሰባት ሺ ያላነሰ እይታዎችን በዛ እያየን እንገኛለን። ስለዚህ እናንተም ገብታችሁ አዳዲስ መረጃዎችን አትርፉበት። ዛሬ እንግዲህ ሰበር የተባለ መረጃ በእጃችን ገብቷል። ሁሉንም በየተራ የማስደምጣችሁ ነው የሚሆነው ከዛ በፊት ሰንበት ትምህርት ቤት ያለ ሰው ፋርማሲ ውስጥ እንዳለ ሰው ነው ይልናል አንድ ወንድማቸው። ሰንበት ትምህርት ቤት ያለ ሰው ዋናው ፋርማሲ ውስጥ ነው ያለው፣ ገና ሊታከም ከተሰለፈው እኩል አይደለም። ምክንያቱም ሰንበት ትምህርት ቤት ስትሆን እኔ እንደማቀው ትምህርቱ ፈውስ ነው፣ ዝማሪው ፈውስ ነው። ግቢ ውስጥ ይግባንም አይግባንም፣ ነጠላ እንልበስም በኖርማል ልብሳችን የምንምጣ ለማሾፍ የምንምጣ ለመማር የምንምጣ መምጣታችን ብቻ ግን ከብዙ ነገር ያርቅልናል፣ ይጠብቀናል። መመላለሳችን ብቻ በእግዚአብሔር ዘንድ ዋጋ አለው። እሱ እሱ ሁሉ መድኃኒት ነው። ፋርማሲ ውስጥ ያለ ሰው እንግዲህ ለመድኃኒት ከዛ በላይ ቀረበ ሰው የለም። ለአገልግሎትም በሚል ለምን ቤተ መቅደሱ እንገባለን? እጣኑ ይሸተናል ከዛ ደግሞ የእግዚአብሔር መንፈስ ደግሞ ያበረታል። ሁልጊዜ የልጅ መንፈስ ኖሮ አትቀጥልም፣ ታድጋለህ። ቅዳሴውን ፈልገህ ሄደህ ታስቀድሳለህ፣ ፈልገህ ሄደህ ትማራለህ። እንዳልኩ ዋጋው ሲገባ መጀመሪያ ያሁን ሰንበት ትምህርት ቤት አስተማሪዎች ሲያስተምሩኝ በዚህ ሰዓት ያው እንዳይቆጡኝ እንግዲህ እንጂ ይደክመኝ ነበረ። መጀመሪያ ማለት አጠርበ ያደረጉት ጥቅሱ ይበዛል። አሁን ፈተና ላይ ደግሞ አንዳንድ መምህራኖቻችን በደንብ እንድናውቅ ስለሚፈልጉ በስትሪክት ናቸው ፈተናዎቻቸው ጠንከር ይላሉና የገሌ ፈተና ምናምን እንል ነበረ። አሁን ፈልጌ ነው የምማረው፣ ማለት ዩቲዩባቸውን ገብቼ ማወቅ ስላለብኝ ምንም ነገር ስለማላቅ ማወቅ ስለሚጠበቅብኝ ፈልጌ ነው የምማረው። ይህንን ነገር ስንት ሰው እንደሚያደርግ አውቃለሁ። ከቤት ውስጥ ግን ራቅ ብለን ያለን ሰዎች መራቅ ማለት ቤቱ ማሄድ እንግዲህ ገና ወደ ቤቱ ለመመለስ ጸበል የሚሄድ ነጠላ ገና ለመግዛት የሚያስብ ነጠላ የሌለው ሰው አለ። በጥለት እንግዲህ አስር ሀያ ሊኖረን ይችላል፣ ግን ቤት ውስጥ ምስል የሌለ ስንት ክርስቲያን አለ። ማለት ቤት ውስጥ ያለ ነው ሰዎች ብቻ እንዳለ ነው ብቻ ማሰብ የለብንም ከዛ ውጭ ያሉ ኢቨን አሁን ሶሻል ሚዲያ ላይ እኔ በጣም አፕሪሺዬት ማድረግ ማረገው ትሬንድ ተጀምሯል ለምሳሌ መንፈሳዊነት እንደ ዘመናዊነት እየታየ መጥቷል። ግድ ሰንበት ትምህርት ቤት ያለ ሰው በፋርማሲ ውስጥ እንዳለ ሰው ነው እንጂ እንደ ታካሚ ተሰልፎ እንዳለ አይደለም በሚል በጣም ደስ የሚያሰኝ ትንታኔ ነው። በሰንበት ትምህርት ቤት ያለፋችሁ በርካቶች ይሄ ስሜት ይገባቸዋል ብዬ አስባለሁ። ዲያቆን ሄኖክ በአዲስ አመጣጥ መምጣቱ ይታወሳል። በዩትዩብ ገጹ ማለት ነው። ዲያቆን ሄኖክ ኃይሌ ኦፊሻል ብላችሁ ብትገቡ ታገኛላችሁ። በፌስቡክ እና በቲክቶክ አካውንትም እንግዲህ ፌስቡክ አስቀድሞ ነበረው፣ በቲክቶክ እና በዩትዩብ ነው የመጣው። በዚህኛው ደግሞ ሳምንት 442 ሰዓት ነው በየሳምንቱ የሚመጣው እና ወንጌል ይላል እና ከወንጌል ላይ ከነሱት ሀሳብ ላይ የተወሰነውን ነገር ላስደምጣቸው። በምድር ያለችዋን ቤተክርስቲያንና የእግዚአብሔር ዙፋን የእግዚአብሔር ቤት የሆነችውን ቤተክርስቲያንን የሰሩ ወንጌላውያን በእነዚህ አራቱ ተመስለዋል። የክርስቶስንም የህይወት ታሪክ ስታዩት በእውነት ለመናገር ከአራቱ አያልፍ። ክርስቶስ በምድር ላይ መጥቶ ያደረገው የኖረውን ህይወት ካያችሁት እንደ ሰው፣ እንደ ላም፣ እንደ አንበሳና እንደ ንስር ነው ክርስቶስ ያሳለፈው። ምን ማለት ነው? እንደ ሰው ተወለደ፣ ፍጹም ሰው ሆነ፣ ተጸነሰ፣ ተወለደ፣ በቤተልሔም በግርግም ተኛ። እንደ ላም ደግሞ መሷይቶ ሆኖ ታረደ፣ ደሙን አፈሰሰ። እንደ አንበሳ ደግሞ ሞትን ድል አድርጎ ተነሳ። አንበሳ ከከባድ እንቅልፉ ተኝቶ እንደሚነሳ፣ በኃይል እንደሚነሳ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንዳህያል እንደሚለው የወኒስ ካር እንደቶ እንዳህያል ሰው የሚለው ክርስቶስም እንደ አንበሳ ተነስተዋል። ኢትዮጵያዊ ሊቅ ደራሲው አባ ጊዮርጊስ ዘጋስጫ ከማአንበሳ ተንሳይ ከምክቡድ ነዋምከ። እንግዲህ ሙሉን ዩትዩብ ላይ ገብታችሁ ተከታተሎ ስለ ወንጌል በስፋት ነው ያነሳው። በጣም በጣም ትማሩበታላችሁ ብዬ አስባለሁ ወንድማችን አኬ ደግሞ ስለ ክርስቶስ ኢየሱስ እንዲህ ይልናል። ትኩረታችን ሁሌ እግዚአብሔር የሰጠህ ላይ ሊሆን ይገባል። እግዚአብሔር ያልሰጠህ ላይ ትኩረት ባደረገ ቁጥር ከእግዚአብሔር የምትርቀው። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር እንዴት ሁሉ ነገር አይሰጠንም? ሲበደልም አዳም ወዴት ነህ ብሎ ፈልጎ ነው የሚመጣው፣ ፈልጎ ኃጢአት ሰርተን ራሱ የሚፈልግ አባት ነው ያለን። ጋይዝ እግዚአብሔር አምላክ የዚህን ያህል ነበር አዳምን የሚቀርበውና እንሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ፋሲካችን ክርስቶስ አርዷል ተብሎ በመስቀል ላይ ታረደ እና እጆቹን ወጥሮ በዛ ተሰቅሎ ስለ ሁላችን ደግሞ ልብስ ሆነ። በመንፈሳዊ ሕይወታችን እርቃናችንን ለነበር ነው ለእኛ የጽድቅ ልብሳችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አፍረን ተሸማቀን ለነበር፣ በኃጢአት አፍረን ተሸማቀን የነበርን ሰዎችን መቶ ልብስ ሆነን ማለት ነው። ማን ጌታችን ስለ ጌታችንና አምላካችን ስለ መድኃኒታችን የሱስ ክርስቶስ ቢነገር እንግዲህ ቃላቶቹ ራሱ የሚበቃቸው አይደሉም። ዮሐንስ በወንጌሉም እንዳስቀመጠ ማለት ነው። በእድሜ ትንሹን መነኩሴ እናስደምጣችሁ ድንቅ ስብከታቸውን። አባቶቻችሁን ታዘዙ። በሕይወት እያለ አባት ያለች ሰው በሕይወት እያለሽ እናትሽ አለች፣ እናትሽን እያስቆጣሽ ቤተ ክርስቲያን አትምጪ። አባትን እያሳዘን ቅድሜ ያጥራል፣ እድልህ ይሰነካከላል። እድላችሁ እንዲቀና ከፈለጋችሁ፣ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በሕይወት እያለች ሳሙ። የተመረቀ ልጅ እንጀራ ይወጣለታል። የአባቱን እርቃን አይቶ እንደተረገመው እንደ ኖ ልጆች እንዳትሆኑ። የአባቱን ውድቀት ፈለገ ልጅ እንዴት ያለ አጋነት ቢሰፍርብን ነው ዛሬ እንደዚህ ክፉዎች ይሆን ነው በማህበራዊ ሚዲያ እኛ ወጣት መነኮሳትን ሳይሆን ፎቶችንን እየለጠፉ ብዛም ብዙ ነገር የሚናገሩን አሉ አሁን በቅርብ ጊዜ ራሱ ወጣትነታችን ለክርስቶስ መስጠታችን ነውር ነው እንዴ ንገሩኝ እንግዲህ ላችሁ ነውር ነው እኛ ራሳችን ለክርስቶስ በመስጠት የሚቀና ዲያብሎስ ካልሆነ በስተቀር በጣም ይደንቀኛል አዝናለሁ ቤተክርስቲያን ለሚያገለግል ቋሁን ካህን እየሰደብን ግንሳምን ገባው ማጋራ ይሁን ያሳዝናለሁ እግዚአብሔር አንደበታችን እግዚአብሔር ይቆጣጠርልን ዳዊት እንዲለ አንተ ሰም እስካዬ አንተ አንተ ግን አለ መጠጊያዬ። ወገኖች የሥልጣናችሁን አትጠጉ፣ ዘመዳችሁን አትጠጉ። አስደግፎ ትቶ ይሄዳል ወዳጅ ስሞም አይነክሰው፣ መድኃኔዓለምን ተጠጉ። ወዶም አይጠላውን፣ መድኃኔዓለምን ተጠጉ። አፍቅሮ ማይከዳውን፣ መድኃኔዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማሄደውን በበራ ጓዳችሁ እሱ መድኃኔዓለምን ያዙ። በእድሜ እንግዲህ ወጣት ናቸው፣ መነኩሴ ናቸው። ማህበራዊ ሚዲያ ላይ በነገራችን ላይ የእኛ አባት ፎቶ ሲዘዋወር ነበረ፣ በመጥፎ ማለት ነው። በመጥፎ ማለት እንዲህ ውብ ሆኖ እንዴት ወደ ምንኩስና ገቡ ምናምን ተብሎ ተለቆ ኮመንቶች ላይ ያለሆነ ያሉ ነገሮችን ሲናገሩ የነበሩ ነበሩ። በእርግጥ ለዛም መልስ ሰጥቷል አባታችን። አሁን ወጣትነትን ለክርስቶስ መስጠት በእኛ አባት የተጀመረ ዓለም አስቀድመ ነበሩ ሰማታት ጻድቃን መነኩሳት፣ ሊቃውንት፣ መናንያኑ ለክርስቶስን ወደው ለክርስቶስ ሙሽራ ሆነው ኖረዋልም አልፈዋልም እና እኚህም አባት እግዚአብሔር አምላክ ያንን የጀመሩበትን ጉዞ የጀመሩበትን መንገድ እግዚአብሔር አምላክ በቸርነቱ ያስፈጽማቸው ብለን መጸለይ ነው እንጂ መሰናከያ መሆን የለብንም። የአባታችንን ትምህርት ደግሞ ተግባራዊ እናድርግ። ወደ ኤርሚ እናም ራሴ ከአለማዊነት ህይወት ወደ መንፈሳዊ ህይወት እንዴት እንደመጣ እንግዲህ ነግሮናል። ኤርሚ እንደምናስታውሰው በቲክቶክ ከምናውቃቸው ቅበተ እምነት ላይ ካሉ ወንድሞቻችን መካከል አንድ ወንድማችን ነው እና ሲተካተልን እንመለስ። ዛሬ የምንነበረብኝ በጣም ጥያቄ ተፈጠረብ እና በጣም ተጨነኩ ማለት ነው። በጣም የስኩል ተማሪ ነኝ፣ በጣም ወመኔ ነኝ ምናምን እስቲል ወመኔ ነኝ። አሁንም በጣም ጥሩ ሰው ምናን አይደለም። እና የዛን ጊዜ ምን ተፈጠረ? በጣም ጥያቄዎች መጡብኝ እና ከአቅሜ በላይ ሆነ። እና አንዳንድ ሰዎች ጠየቅኩኝ መልሳት እና እሺ፣ ከዚህኛው ወጣው ከዛ ስም ሄድበትስ ብሄ ለመጠየቅ ሞከርኩኝ። አንዳንድ ነገሮች አላሳመነኝም። የሚሄድበትም የነበረው ማለት ነው አላሳመነኝም። ብቻ ያንተ ልክ አይደለም ወደ እኔን አይነት ነገር ነው የሆነብኝ። እና ኦኬ የራሴን ልጠይቅ አልኩኝ። ምንም ብጠይቅም በቃ በአቅራቢያ የነበሩ ሰዎች ለእኔ በቂ አልነበረም ምላሻቸው እና በጣም ተጨነኩኝ። እንዲህ በፊት እግዚአብሔርን እርግጠኛ ሁኝ እንዴት ኃጢአት ሰራ ነበር ብዬውና ገረመኝ። እና አንድ ቀን በጣም አለቀስኩኝ አለቀስኩኝ፣ እና በቃ የፈጠርከኝ አምላክ ራስን ገለጥልኝ። እስልምና ልክ ከሆነ እኔ አምስት ጊዜ ልስገድ በቀን ከእነሱ እኩል ልስገድና አንተን ላገኘ። ክርስትና ልክ ከሆነ ከአሁን በኋላ ነው ኃጢአት አልሰራ ምናም ብዬ ነው ዘለ በሰዓቱ ማለት ነው በጣም ነው የተሰማኝ። ሃይስኩል ተማሪ ነበርኩኝ። በጣም ነበረ ፊል ያደረኩት እና የዛኑ ቀን ማታ ነው ነው ከልጁ ጋር መጥቼ፣ የዛኑ ቀን ማታ ሶፋ ነበረች እና እዛች ጋር በተኛውበት በህልም ስታይ ህልም ገና ከሆነ ከቤት ሲነሳ ምናምን ሰው ታያለህ አይደል? ልክ እንደዛው ፊት ለፊቴ ይሄ ቀሚስ የለበሰ ከዛ በኋላ ፊቱ የተሸፈነ ግን እኔ አውቃለሁ ጌታ ኢየሱስ ክርስቶስ መሆኑን ማለት ነው። እና ፊት ለፊቴ ቆሟል ማለት ነው። እንደዚህ ባለቀስኩ ማታ አይቼው አደርኩኝ። ህልም ነው እንዳልልህ በቃ ላይፌ ላይ እንደዚህ ብዬ እንዳየሁት ነው። ፊልም ማደርኩ እና በበነጋው ሚስ ይሄ ምማሩ እንዳል የክህደት ትምህርት እንዳል ሪጀክት ያደርጋል ጭንቅላቴ ማለት ነው። ምንም አይገባም ወደ ውስጤ። ያን ሰሞን ያን ሰሞን በጣም ተገረምኩና ለጓደኛዬ የነገርኩት ያ ሲነግረኝ ብዙ ውስጥ አይገባም። እንደ ጥያቄ ይዘዋለሁ። ከዛ ያን ሰሞን ብራዘር ቤተክርስቲያን ወሰደኝ። ቤተክርስቲያን ቅዳሴ ብዙ አልቆምም በፊት። ቅዳሴ ውጭ ላይ በቆምኩበት የሆነ የማላውቀው ነገር ነካኝ። የሆነ አንዳንድ ለአንዳንድ ሰዎች ቀልድ ሊመሰል ይችላል። የሆነ የማላውቀው ነገር ነካኝ። ማዘር ለብራዘር ደውላ የሆነ ነገር ስትል ልዋሽ ነው። በጣም ዋሻለሁ፣ ቤት እየማልኩ ምናምን ማለት ነው በፊት። እና ልዋሽ አልኩኝና አልዋሸሁም፣ በቀጥታ ነገርኳት። ማዘር ገረማት፣ ሆነ ያን ነገር እንዴት ነገረኝ ብላ ማለት ነው። በቤት ደረስኩኝ። ከዛች ቀን በኋላ ለሁለት ሳምንት ተከታታይ ማለት ነው ስድብ ስሰማ ነው የጣን ሳደባለሁ። ይሄ በጣም የሚያስጠሉ ስድቦች ማለት ነው። ከጓደኞች ጋር እንደ ቀልድም ዝም ብዬ አፌ ላይ የመጣልኝ ማለት ነው። ስድብ ስሰማ እንትን እየተመታሁ ነው የሚመስለኝ። ውሸት በጣም ነው የሚያስጠላኝ። አልችልም ጭራሽ አልችልም ማለት ነው። እና ዓለም ሁሉ አቁሽሽ ብላ ቀጣት። ቤተክርስቲያን ሂጅ ስመለስ በፊትም አስቦ በቃ የሆነ ገንዘብ አግኝቼ እንዲያርግ እንዲያርግ ነበረ የሆቴ ላይ ማስበው የነበረው ያን ሰሞን ግን መደዳ ምንም አይነት በቃ ዓለም ላይ ያለው ነገር ከዛስ የሚለው ነገር ምንም መልስ አልጣው። ለዓለም ራሱ መልስ አጣውላ እና ባይብል ማንበብ ጀመርኩ። ለምጠይቃቸው ጥያቄዎች እዛው ባይብል ላይ መልስ እየመለሱ ከዛ በኋላ አቡ የሚባል ልጅ አለ፣ አቡና አክሊል የሚባል ልጅ አለ። በጣም ወዳቸው ከነሱ ጋር ተገናኘው። ከዛ በኋላ ነው ሰለምነት መጠየቅ ማንበብ ምናምን የጀመርኩት ማለት ነው። እና ጌታ ኢየሱስ ክርስቶስ ይሄ ህይወት ውስጥ የፈጠረው ታምር ነው፣ መንገዱን እርሱ መንገድ መሆኑን እንዳውቅ ማለት ነው። ግን ያኔ ጸጋ መሆኑን አላቅም ነበር። በጣም የተሸወድኩት አንዳንድ ፀጋ ከውቀት ጋር ሲሆን ሮ የተሰጠን ፀጋ ሉስ ታረጓል። በምን ሉስ ታረጓል? ጸጋውን አታጣው የጸጋውን ኩን ግን ምን ታደርጓለ? ሉስ ለምን ያ ነገር መቶ ነበር እኔ ላይ ለተአምር ሲሰራብኝ ነበረው። ምን ይላል ጌታ ሲነገር በቲቶ ሁለት 11 ላይ ሰዎቹን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ይህም ጸጋ ኃጢአትንና አለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅን እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል እንድንኖር ያስተምረናል። ጸጋው፣ ጸጋ ማለት ይሄ ነው፣ በነጻ የተሰጠን ጊፍት ማለት ነው። ስለዚህ ይህንን ጸጋ ተቀበልኩት፣ ግን በነጻ ይህን ትምህርቱን ግን አልተቀበልኩም። ያንጊዜ ጊዜ ምን አደረገ? ምን ይላል በአንደኛ ጴጥሮስ ምዕራፍ አምስት ቁጥር ስምንት ላይ በመጠን ኑሩ ንቁ ባለጋራችሁ ዲያብሎስ የሚውጦን ፈልጎ እንደሚያገሳ አንበሳ ይዞራል ነው ይላል እና በዛ ሰዓት ግን ራሴን ፕሮቴክት አላረኩም ጌታ ኢየሱስ ለሐዋርያቱ እንደዚህ ያለው ከጾምና ከጸሎት በቀር አይወጣም ብሏቸዋል ያንን ነገር ስተገብር አልነበረም ድንገት መጥቶ ነው ነገር የተቆጣጠረኝ ነው እና ያን ነገር ፕሮቴክት ማድረግ አልቻልኩም እና በዛ ምክንያት ከዛ በኋላ ግን ተጨማልቅ ያለው እንደ ጉድ ማለት ነው በኃጢያት ለምን ሉዝ አረኩት። ግን መንገዱን አሳወቀኝ ጌታ ኢየሱስ ክርስቶስ ስሙ ይክበር። በብዙ ነገር ዱርዬ ነኝ፣ በብዙ ነገር አልባሌ ነኝ፣ በብዙ ነገር እስቲል ማለት ነው። እስካሁን ከበፊት ህይወቴ አንፃር ጥሩ አይምሮ ሊኖረኝ ይችላል። ከክርስትና ከክርስትና አንፃር ግን በጣም ቆሻሻ ነኝ እና እስቲል፣ በዛ ቆሻሻ ውስጥም ጌታ ኢየሱስ ክርስቶስ ስሙ ሲነሳ በጣም ደስ ይለኛል። በጣም ማለት ነው ስሙ ሲጠራ ማለት ነውና እንግዲህ የወንድማችን ኤርሚ እንዴት እንደተመለሰ ነው የተመለከት ነው የሰማ ነው ያደመጥ ነው ኤርሚ እንደምናስታውሰው አሁንም ጎበዝ የሆነ ብርቱ የሆነ ጊዜውን ለቤተ ክርስቲያን ወጣትነቱን ለቤተ ክርስቲያን ለክርስቶስ አሳልፎ የሰጠ በቻለው አቅም ሁሉ የሚታገል የራቁትን የሚያቀርብ ወንድማችን ነው ከና ኬጋ በመሆን ማለት ነው ህይወቱ ግን አስተማሪ ነው በጣም አስገርሞኛል ወደ ቀጣይ መረጃ ለአምራ በቀጣይ ደግሞ እንግዲህ ሰበሩን መረጃ ላስደምጣችሁ። እንግዲህ ተይዘዋል፣ በቤተ ክርስቲያን ላይ አፍ ሲከፍቱ የነበሩ አካላት ተይዘዋል። ሲያካትዬ ላስደምጣችሁ እጅግ አስቸኳይ ሰበር መረጃም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በጻዲቁ አባታችን በአቡነ ተክለ ሃይማኖት ስዕል ላይ ሲቀልድና ሲቀድ የነበረው ግለሰብ በቁጥጥር ስር ላይ መዋሉ ተሰምቷል። ይህንም ተመልክቶ ከላይ በምስሉ ላይ የምትመለከቱት እኚህ ሰውዬም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ ስላቅ ሲሰነዝሩ የነበረው ግለሰብ መያዛቸውም ተሰምቷል። ይህንንም ተመልክቶም እንዳልካቸው ዘነበ የተባለ ግለሰብ ተይዞ በዋስ መፈታቱንም መረጃዎች ያሳያሉ።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 ሲናገሩ የነበሩ ግለሰቦች በዛሬው ዕለት በቁጥጥር ስር ውለዋል። ይህን ሰውም ያካትታል ማለት ነው። በተጨማሪም ይሄ ከጀርባ የምትመለከቱ ሰው እሱም በቁጥጥር ስር ውሎ ነበር፣ ነገር ግን በአሁኑ ወቅት በዋስ ተፈቷል። እናም ይሄ መረጃ ያደረሰን ፋስ መረጃ ነው። አዳዲስ ነገሮች ካሉ ወደ እናንተ ማድረስ ይሆናል። መልካም ምሽት ይሁንላችሁ ብሩክ ነኝ። እንግዲህ በቁጥጥር ስር የመዋላቸው ነገር ተነግሯል፣ ምንም በቁጥጥር ስር ታስረዋል። ከዛ በኋላ እንግዲህ በዋስ የተፈቱም አሉ። በእናት ቤተ ክርስቲያን ላይ አፍ ሲከፍቱ የነበሩትም እንደነበሩ የምንዘነገው አይደለም። በተለይ በአቡነ ተክለ ሃይማኖት በጻድቁ አባታችን በአቡነ ተክለ ሃይማኖት ላይ በቅዱስ ታቦቱ ላይ ሲሳለቅ ነበረ። እሱ ብቻ ሳይሆን ሊያኛኛው ጽጌ የሚባለውም እንደዚሁ በጣም ድፍረት በተመላበት ቃል እጅግ ጽዩፍ የሆኑ ንግግሮችን የሚናገር የሚዳፈር ሰው ነው እንዳልክን የምናስታውሳለን። ከቤተ ክርስቲያን አደግኩ የሚል ግን ከቤተ ክርስቲያን የራቅ የጠፋ ሰው ነው። በስተ መጨረሻ መጨረሻቸው ምን እንደሆነ በገሀድ እየተመለከትን እንገኛለን። እንግዲህ በዋስ የተፈታ እንዳልክ ነው። ሌሎቹ ግን በቁጥጥር ስር ስለ መዋላቸው ነው የወጡ ያሉ መረጃዎች የሚያመላክቱት። የተወዳጅ ቤተሰቦቻችን እንግዲህ ዛሬ እናንተን ያስተምሯቸዋል ብዬ አሰብኩትን የተለያዩ ቪዲዮዎችን እንዲህ ባለ መልኩ አጋርቼላችኋለሁ። መረጃው ለመላው ዓለም እንዲዳረሱላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋም ስነባበትኩኝ። ክብር ምስጋና ያለ ክብር ምስጋና ያለ ወልድ ክብር ምስጋና ያለ ስ ስ